በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው፣ በሚናገረው ነገር ነው፣ በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው። በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃል የተነሳ ትጸድቃለህ ከቃል የተነሳ ትኮነናለህ ይላል። ስለዚህ ቃል ይህንን ያህል እጅግ በጣም ወሳኝ የህይወት ክፍል ነው። በሃይማኖት አካባቢም ደግሞ ጸሎት በቃል ነው የሚደረገው ቡራኬ በቃል ነው የሚደረገው። ሰው ንስሐ ቢገባ በቃሉ ነው። ቢጠመቅ ውሃው ላይ ጸሎት ይደረግበታል። ያ ቃል ነው። ውሃው ቃሉና መንፈሱ ነው የሚሰሩት። ስለዚህ ቃል ይህንን ያህል በሁሉም የህይወታችን መንገድ ውስጥ ነው እና ሰዎች ወደ ጋብቻ የሚገቡት ወደ ሌላ የስራም ቢገባ ኢንተርቪው ተደርጎ ነው አይደል? ስለዚህ ያም ቃል ነው፣ በመነጋገር ነው። ጥሩ የተናገረ ሰው ነው የሚቀጠረው፣ ጥሩ ያልተናገረ አይቀጠርም። በየትኛውም ዘርፍ ብናየው በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችል ስለዚህ ዓለማችን ከቃል ጋር የተያያዘ ዓለም ነው በአጠቃላይ ስለዚህ ቃል ይሄንን ያህል ኃይል አለው መልካም እንግዲህ፣ ንግግሮቻችን፣ ቃላቶቻችን ይህን ያህል አቅም ካላቸው የጥላቻ ንግግር ከሰው አንደበት ለምን ይወጣል? መነሻው ምንድን ነው ብለህ ታምናለህ? አሁ እንግዲህ ያው ውስጥ ያሰበው ነው። አንዳንዴ ሰዎች መጥፎ ነገር ይናገሩና ውስጤ ንጹህ ነው ሊሉ ይችላሉ፣ የልባቸውን አውርደው ሲጨርሱ ማለት ነው። ግን ማንኛውም ክፉም ጥሩም ነገር የሚወጣው ውስጣችን ከሚያሰላስለው ነገር ነው። እንደውም አንድ አባት ምን አሉ ይባላል አንዲት ሴት እኔ አፌ ለፈልፋ እንጂ ውስጤ ንጹ ነው ትላቸዋለች። ስትላቸው እሱማ እባብም መርዙን ከተፋ እኮ ውስጡ ንጹ ነው ብለው ተናገሩ። እና አንዳንዴ የምንናገረው ቃል በጣም ከባድ ኃይል እንዳለው አንረዳ። ልጆች በልጅነታቸው ጊዜ በቤተሰቦቻቸው ዱላ ሊወርድባቸው ይችላል፣ ሊገረፉ ይችላሉ። ግን በዱላ የሚደርስባቸው እንትን ቅጣት ከሆነ ጊዜ በኋላ ጠባሳው ቁስሉ ይጠፋል። ቃላት ግን አይጠፉ ምላስ አጥንት የለውም፣ ግን አጥንት ይሰብራል ይባላል። ሰዎች በቃላት ይሰበራሉ። የማይረሱት ንግግር ሊሆን ይችላልና ሕይወታቸውን ሙሉ ያንን እያሰላሰሉ እና መጥፎ ንግግር፣ የጥላቻ ንግግር፣ ሰዎች ጥሩ ስሜት እንዳይሰማቸው የሚያደርጉ ንግግሮች ኃይላቸው ሕይወት በሕይወት ዘመን ሁሉ የሚቀጥል ነውና የቆሰልነውን የደበደብነውን ሰው ልናክመው እንችላለን። አይምሮ ላይ የተሆነውን ሰው አሁን በዚህ ዘመናችን የሶሻል ሚዲያ ነው እንደ የሆነ ቴክስት ማጥፋት ይቻላል። ሰውየው ሳያነበው የተናገርሽውን ቃል ግን ሰውየው ሳያመው ማጥፋት አትች አይምሮ ውስጥ ይቀራል። እድሜውን ሙሉ ያንን እያሰላሰለ አንቺን ባየ ቁጥር ባስታወሰ ቁጥር ይሄ ስሜት እንዲሰማው የሚያደርግ ነው። ስለዚህ ቃል አይል እንደዚህ ድረስ ነው ማለት ነው። እንግዲህ የጥላቻ ንግግሮቻችን በዚህ ነው ያህል የሚጎዱን ከሆነ መልካም ንግግሮቻችንን ማየቱ መልካም ይመስለኛል። ከሰዎች መልካም ንግግር በሚወጣበት ጊዜ ማንን ነው የሚጠቅመው? ለታምናለ። አዎ እንግዲህ የንግግር መልካም ንግግር በጣም በቀላሉ ወጪ ሳናወጣ ልንሰጠው የምንችለው ለሰው ልንሰጠው የምንችለው ስጦታ ነው። ልክ ቅድም እንዳልኩት ዓለምን ሲፈጥር እግዚአብሔር ብርሃን ይሁን አለ በዓለም ላይ ብርሃን ሆነ ይላል እና እኛ ያው በእግዚአብሔር ምሳሌ የተፈጠር ነው። ዓለምን ብርሃን ማድረግ ባንችል የሆነ ሰው ግን ቀን ብሩህ ማድረግ እንችላለን፣ በጥሩ ሰላምታ፣ በጥሩ ንግግር እና በመጥፎ ንግግር ደግሞ ቀኑን ማበላሸት እንችላለን። የሚገርመው የምንናገረው ሌላው ቀርቶ አሁን እኔ ራሴ ለራሴ የምናገረው ቃል እኔ ላይ ኢፌክታል ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል። ለምን? አይምሯችን የተሰራው የሚሰማውን እያመነ እንዲቀጥል ነው፣ አክት እንዲያደርግ ነው። ስለዚህ ዛሬ ቀኑ መጥፎ ነው ወይም ይህን ነገር አልችለውም ካልን በራሳችን ላይ ነው። በጎ ንግግር ግን ከስጦታ በላይ ነው። በጣም የሰውን መልካም ንግግር ተናግረን ከምንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሯቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው። እንግዲህ በእኛ ሀገር ባህል እውነን ለመናገር ማመስገን ላይ በጎ ቃላት መናገር ላይ አሁን አሁን ምናልባት የተሻሻለ ሊሆን ይችላል፣ አላቅም ግን እጥረት አለብን። የማመስገን እጥረት አለብን። ሰዎች ለማመስገን ሲሆን ፊትሽ እንዳይሆንብኝ እንጂ ማመስገን፣ አዎ እና ማመስገን እንዳይሆንብኝ እንጂ ይላሉ። ስድብ ግን ሲሆን ፊትሽ እንዳይሆንብኝ አይደል? ሙልጭ አድርገው ነው የሚሳደቡት። እና እንደውም አንድ ጊዜ የስነ ጽሑፍ መምህር ሆኖ ደበበ ሰይፉ የሚባለው ደራሲ ተማሪዎቹን አንድ የክፍል ስራ ይሰጣቸዋል። ምን ያደርጋል፣ አንዲት በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ እስቲ አመስግኗት ይላል። በቅጥነቷ ማለት ነው። እና በቃ እንደው በቻሉት ሸንቃጣ ምናም ምናም ብለው አንድ ሁለት ሶስት ቃል ተናገሩ። አሁን ደግሞ ስደቧት አሉ አላቸው። ሲላቸው እንደ ዝናብ ያወረዱባት ማለት ነው፣ በጣም ብዙ ስድብ ስለ ቅጥነቷ። ወፍራም ሴት ደግሞ አቆሞ አመስግኗት፣ መጀመሪያ አመስግኗት አለ። ጥቂት ቃላት ድምቡሽቡሽ ምናም ምናምን አሉ። ከዛ ወደ ምስጋናው ሲመጣ ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው ምንድነው ይህንን ማንሳት የፈለገው የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል። ቃሉ ስለሌለ አይደለም ስለማንጠቀምበት ስለዚህ ምስጋና በጣም ኃይል እንኳን በጥሩ ቀርቶ እንደውም በቤተ ክርስቲያን ወድሶ በዘይኮነ ድልወቱ ሚል ቃል አለ ባይገባው አመስግ ነው ምክንያቱም ምስጋና ለሰው ኃይል ይጨምርለታል እና የምንሰራበት መስሪያ ቤት፣ አብረውን የሚሰሩትን ሰዎች፣ ቤተሰቦቻችንን የምንናገረው ጥቂት ቃል ይሰራቸዋል። ለህፃናት ለምን ደግሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ። እና መጽሐፍ ቅዱስ ይገርምሻል መሳደብን ከመግደል ያነጻጽረዋል። ክርስቶስ ወንድሙን ደንቆሮ የሚል ነፍሰ ገዳይ ነው። ለማጋነን ምናምን አይደለም። አንድ ልጅ ህፃን ሆኖ አንተ ደደብ ተማሪ ነህ ተብሎ ካደገ በጣም ይቸገራል። ወደ ጥሩ ውጤት ለመምጣት ያ ቃል ይገለዋል ነው። ስለዚህ ሰዎችን በንግግር ብቻ ከፍ ማድረግም፣ ዝቅ ማድረግም፣ መስበርም እንችላለን እና መልካም ንግግር ግን ሰዎችን ይሰራቸዋል። በትዳርም ላይ በማንኛውም በቤተሰብም ላይ በማህበራዊ ህይወታችንም ላይ ሰዎችን በጥሩ ቃል ብንናገር ከምንሰጠው ከሌላ ስጦታ በላይ ያ ሀይል አለው በእነሱ ላይ። ብዙዎቻችን እኔንም ጨምሮ አንደበታችንን መግራት ይከብደናል እና እንዴት ነው አንደበታችንን መግራት የምንችለው? አዎ እንግዲህ ተፈጥሮ አፈጣጠራችን ራሱ የራሱ ትምህርት አለ። ከአንገት በላይ ያለውን አካላችን ስናይ ሁለት አይን አለን፣ ሁለት ጆሮ አለን። አንድ ምላስ ነው ያለው። በቁጥር እንኳን ብናየው ሁለት ቢሆን ምላስ ምን እንደሚፈጠር እንግዲህ፣ እንዲሁም አልተቻለም። በአንዱ ብዙ ችግር እያየን ነው። ሁለት ምላስ ቢኖረው ሰው ምን እንደሚያደርግ አስብ። በፈለግነው ሰዓት ነው የምንናገረው። ደግሞ ሁለት ራሱ በደንብ ሴኩሪ የሆነው አካል ነው ምላስ። ከንፈር አለ፣ ከዛ ጥርስ አለ። እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው። ግን እኛ ከአይንና ከጆሮ በላይ ሰው ከመስማት ይልቅ ለመናገር ይፈጥራል እና ሰው ለመናገር የዘገየ ይሁን ይባላል። የዘገየ ማለት ለማሰብ ጊዜ እንዲኖረው የምትናገረው ቃል በተለይ ኢሞሽናል በሆነ ሰዓት አንደበት መግራት የሚቻለው ምንድነው፣ ስሜታዊ በሆነ ሰዓት መናገር የለብንም። በተናደድን ሰዓትም በተደሰትንም ሰዓት። ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። በወቅቱ በጣም ደስ ብሎት ይለው ብዙ ነገር ይልና፣ በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸት በሊሆን ይችላል። ዘግቶ መናገር በጣም ወርቃማው ሕግ ነው፣ ለንግግር አንደበትን ለመግራት። ከዛ ውጪ ከተፈጥሮ መማር፣ ለመስማት መፍጠን፣ ለማየት መፍጠን፣ ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው። መልካም እንግዲህ፣ አንዳንዴ ደግሞ ንግግሮች ሲነገሩ ተቀባዩ ንግግሩን የሚቀበለው ሰው አንደበት እንዳለ ሁሉ ጆሮም ደግሞ የራሱ የሆነ ድርሻ አለው እና ስንሰማ በምን መልኩ ልንሰማ ይገባናል? ነገሮች በመሰረቱ አስተያየትም ስንሰጥ ኮንስትራክቲቭ ክሪቲሲዝም ይባላል ወይም ይሄ ገንቢ አስተያየት ማለት ነው። እና አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰውን ሊያስከፋ ይችላል። አንዳንዴ እኔ እኮ ለሷ ብዬ ነው፣ ለሱ ብዬ ነው እኮ የተናገርኩት ይልና ሰው ግን የሚናገርበት መንገድ ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል። ቀላል ምሳሌ ስች ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ እና ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ለማለት ለምንድን ነው ጫማው የጠበባት እግሯ ትልቅ ስለሆነ ስለሆነ ነው። ግን እግርሽ ትልቅ ነው ቢላት ሁለተኛ ዛ ጫማ ቤት አደርስም። ጫማው ጠቦሻል ካለ ግን ጠቦኛል ብላት ትመለሳለች። ግን ሀሳቡ አንድ ነው ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው። ስለዚህ ሀሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙ ነው። አንዳንዴ ከበጎ መጀመር ሊሆን ይችላል። አስተያየትም እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም በባህላችን አሁን አመስጋኝ ሰዎች አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ አመስጋኝ ከሆነ ተሳዳቢ ከሆነ ነው ደሞ ሐቀኞች ናቸው እሱ ፊትለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል። መሳደብ የሐቀኝነት ማመስገን ደሞ የልወደድ ባይነት ምናምን አይደለም። እውነት እንግዲህ በሁለቱም ነው በመጥፎም በጥሩም እውነቶች አሉ አይደል? ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት። እና አንዳንዴ አስተያየትም ሲሰጥ ከተናጋሪዎቹ አለስልሶ የሰውየውን ስሜት ጠብቆ። ከዛ በኋላ ትችት ቢደረግ ነው። ሳንዱች ሚል ቲዮሪ ያላቸው አንዳንዶች መጀመሪያ በምስጋና ጀምሮ ከዛ ትችቱን መሃል ላይ አድርጎ መጨረሻውን ደግሞ ልክ እንደ ዳቦ እና እንቁላል እንደሚበላው ማለት ነው። ግን እንቁላሉ መብዛት የለበት ማለት ስድቡ ወቀሳው ማለት ነው። ግን ትችትም ቢሆን በበጎ መልኩ ነው የሚሰማው። ሰው ደግሞ ሲሰማ ትንሽ ወደ ሰፊ መሆን መቻል አለበት። ሪያክሽኑም በጣም ቁጣ የተሞላበት። አንዳንዴ ሰዎች መጥፎ ንግግር ሲናገሩ እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። መጽሐፈ ምሳሌ የሚባል መጽሐፍ የሚላል መልካም መልስ ቁጣን ታበርዳለች። እና አንዳንዴ በቁጣ ለሚናገረን ሰው በለሰለሰ መንገድ ስንናገረው እያየ ነው ሲቀየር። እዛው ለምሳሌ በቤተሰብ ሊሆን ይችላል፣ በትዳር ቅዱስ ዮሐንስ አፈወርቅ የሚባል አባት የሚላል መሰለሽ። ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች ውጪልኝ፣ ገላገለኝ እንዳትላት ባይሆን የቀረሽ እቃ አለ በላት። ምንድነው ካለች እኔስ በሆነ ያንቺ እቃ አይደለ ወይ? እኔንም ጠቅለሽ ይዘሽኝ ውጪ በላት። እንዴ ተመልሳ ቁጭ ነው። እና መልካም ንግግሮች አንዳንዴ የሰዎችን ስሜት የተናገሩትን ራሱ እንዲያጤኑ ተናግረው እስኪ ጨርሱ ዝም በማለት እንኳን ማቀዝቀዝ ይቻላልና፣ የሚሰማው ሰው ሆደ ሰፊ ሆኖ ስድብም ቢሆን ወዲያው ሪያክት ባለማድረግ ሰውየው ተናዶ ይሆናል በማለት ማቀዝቀዝ ይቻላል።